ከሁሉም አቅጣጫ እንግዲህ ወደ እዚህኛው ወደ አንዱ ፕላትፎርም ሁሉም ኢትዮጵያውያን እየጎረፉ ነው። ያለ የተሻለ በጣም ጊዜያችሁን እዚህ ላይ ብትገሉ ውጤታማ ልትሆኑበት የምችሉትን እጠቁማችኋለሁ። እንደተለመደው እንግዲህ ቪዲዮውን ላይክ እና ሰብስክራይብ በማድረግ እንጀምር። ፕሊስ ላይክ እያደረጋችሁ ቀጥታ ወደ ቪዲዮ እንገባለን። ያው እንደነገርኳችሁ እንግዲህ ብዙ የተለያዩ ፕላትፎርሞች እየሰራን ነው። ከኤሚ እንጀምራለን። ይሄ ኤሚ እንትን አሪፍ ነው፣ ግን ምንድን ነው? ትልቁ ችግሩ ከበር ፎቶ አልቀበል ብሏል። ከቨር ፎቶ የተቀበላችሁ ኤሚ ብትሰሩ 10 ሺው 10 ዶላር ስለሆነ ለዊዝድሮዋልም የሚሰጡትም ነገር በጣም ጥሩ ነው። እና ኤሚን የምትሰሩ እኔ ስለማልሰራው ኢንቪቴሽን ስለምሰጣችሁ ዋትስአፕ ጋኑ አናግሩኝ፣ እየሰራችሁ ያላችሁ ስለዚህ ኤሚን። ሌሎች ያልጀመራችሁ ግን አትድከሙበት ምንም። ከቨር ፎቶ እየተቀበለ አይደለም። ስለዚህ ብዙ ኢትዮጵያውያንም እዛጋ የሉም። ኤሚን በመጨረሻ አድርጌ ይዤ ዋለሁ ማለት ነው። ወደ ሁለተኛውና መስራት ያለብን የሌለብን፣ ቀጣይ በፍጹም ደግሞ መስራት የሌለብን አፕ አለ። እሱን ጠቁማቸዋለሁ። እንግዲህ መስራት የሌለብን ሁለተኛ ጆዮ ነው። ጆዮ ምንድነው ባሉት ልክ እየሰጡ አይደለም። አስር ሺህ መጀመሪያ አካባቢ 20 ሺህ ሰጡ ነበረ። ከዛ አንዳንድ ሺህ ያደረጉት ሁሉም ተማሮ፣ አሁን ላይ ብታዩት ኢትዮጵያ ገብታችሁ ሁለት ሰው ምናምን ነው ያለ፣ ላይብ ላይ ምንም ነገር የለም። ስለዚህ ጆዮ ላይ በፍጹም ጊዜያችሁን አዳዲሶች ጊዜያችሁን እንዳትገሉ። እኔ ራሱ ወደ 85 ሺህ ደርሽ ምንም ማድረግ አልቻልኩም። መቶ ሺህ ስላልሞላ ዊዝድሮ ማድረግ አልቻልኩም። በብዙ ሰው ኢንቫይት አድርጌ ያለው ሁለተኛ፣ ላይብ ስትገባ ለወንድ አይሰጥም። ሌብል ስሪ ነው መጣ ሚያጣጣውን በጣም ብዙ ስለሆነ ይሄ በፍጹም መስራት የለብንም፣ ጆዮን ስለዚህ ጆዮ ላይ ጊዜያችሁን እንዳታጠፉ ይሄንም መጠቆም ፈልጋለሁ። ፕሊስ ላይክ ያላረጋችሁ ላይክ አድርጉ፣ እኔን ሰብስክራይብ ያረጋችሁ ሰብስክራይብ አድርጉ። ዋትስአፕ ጋኑ እኔ ማልሰራቸው የተለያዩ ላይቭ ስትሪም አፖች ኢንቪቴሽን እሰጣችኋለሁ። የእናንተን ሊንክ ዩቲዩብ ላይ ስለማስቀምጥ ዋትስአፕ ጋኑ ዲስክሪፕሽን አለላችሁ። ሶስተኛ እንግዲህ ምንድን ነው ይሄ ኤግዛይ የሚባለው አፕ ነው። ኤግዛይ ብዙዎቻችን ጀምረናል። ይሄኛው በሶስተኛ ደረጃ ያስቀመጥኩት ይሄኛው አንጻራዊ ከሁለቱ የተሻለ ነው። ምክንያቱ ምንድነው ግን? ይሄ ኢንቨስትመንት ይጠይቃል። ኢንቨስትመንት ምን ማድረግ አለባችሁ? አዲስ ስትገቡ 200 ብር ኮይን መግዛት መቻል አለባችሁ፣ 77000 እንዲሰጣችሁ። 70000 ዊዝድሮ ማድረግ ይቻላል። አንጻራዊ በኢንቪቴሽንም መቶ ዳይመንድ ይሰጣል። ስለዚህ ይሄን እየሰራችሁ ያላችሁ ይሄንን እኔ ትንሽ ጋፕ ስላረኩት ይሄኛውንም ኢንቪቴሽን ሰጣችኋለሁ። እንደነገርኳችሁ ዋትሳፕ ግሩፕ ጋር ኑ። ኤግዛይም እኔ እየሰራውት አይደለም። አዲስ የምትጀምሩ ግን አሁን ከዚህ ላይም ጊዜያችሁን ከምትገሉ መጨረሻ ላይ የምነግራችሁን በጣም ቤስት የሆነ አፕ አለ። እሱ ላይ ጊዜያችሁን እንድትገሉ ሪኮማንድ አደርጋችኋለሁ። ስለዚህ እሱን ተከታተሉ። ሙሉ ቪዲዮውን ማየት እንዳይረሳ ኮመንት ላይ ሀሳብ አስተያየታችሁ እናንተም የተሻለ ነው የምትሉትን አዳዲስ ነገር ካለ ጠቁሙኝ። ዋትሳፕ ጋር ብትመጡ አዲስ ነገር ሲመጣ ለእኔ የምትነግሩኝ እና ቪዲዮ እንሰራበታለን የበለጠ አብረን ተጋግዘን እናድጋለን ማለት ነው። ልንሰራው የሚገባ ቤስት እንግዲህ ብዬ ያሰብኩት በአራተኛ ደረጃ አዋዝ ነው። አዋዝ በጣም ቤስት ነው፣ በጣም ቆንጆ ነው። ምክንያቱም አምስት ሰው ስጋ ብዙ አስር ሺ ይሰጣችኋል በዛ ላይ ደግሞ ላይ ስገቡ በደንብ አብዴት እያደረጉት እያስተካከሉት ከእለት እለት እየተሻሻለ የመጣ ቤስት አፕ ነው። እዚህ ላይ ጊዜያችሁን እንድትገሉ ሪኮማንድ አደርጋለሁ። አሰራሩ ብዙ ጊዜ ቪዲዮ ስለሰራሁበት ዲስክሪፕሽን አስቀምጥላችኋለሁ። የሁሉ የምትፈልጉትን መርጣችሁ የመስራት የእናንተ ነው። ሁለተኛ ነገር ደግሞ አዋዝ ምንድን ነው፣ አዲስ ነገር አመጣዋል። አዲስ ነገር ምንድን ነው? ኢንቫይት የምታደርጉ እዚህ ሆሙ ላይ ባለው የሚሄድ አለ ኢንቫይት የሚል እሱን ስትነኩ ይመጣል። ኢንቫይት ባረጋችሁ ቁጥር ቲኬት ይሰጣችኋል። ይህን ቲኬት ምንድን ነው የምታደርጉት? ክላይም አድርጋችሁ እንደዚህ ለእኔ ሰጡኛል። 7 ዶላር፣ 9 ዶላር ሲሞላ ማውጣት ይችላሉ ማለት ነው። ስለዚህ ሊንክ ዲስክሪፕሽን አስቀምጥላችኋለሁ። አዋዝን ብትሞክሩት ጥሩ ነው። በዚህ መሰረት ሰው ኢንቫይት አድርጉ። እየሰራችሁ ያላችሁም አዋዝ ቤስት ነው። በዚህ ላይ ጊዜያችሁን ብታጠፉ ምንም ታተርፋላችሁ እንጂ የምታጡት ነገር የለም። ስለዚህ አዋዝን ሪኮማንድ አደርጋችኋለሁ። ሊንክ ዲስክሪፕሽን አለ። አዋዝን ጀምሩ። ምንም ኢንቨስትመንት አይጠይቅም። ሰው ኢንቫይት ስታደርጉ አምስት ሰው ኢንቫይት ባደረጋችሁ ቁጥር አስር ሺህ ይወሰጣቸዋል እነዛ ሰዎች በጋበዛችሁም ቁጥር አስር ሺህ ክላይ ማድረግ ትችላላችሁ። እንደዚህ ሆሙ ላይ እንደነገርኳችሁ የሚሄዱትን ኢንቫይት ፍሬንድ ብላችሁ ስትነኩት እሱን እንደዚህ ክላይ ማድረጉ የሚል ነገር ይመጣል። መጀመሪያ ነጻ ትኬት ይሰጣችኋል። ይህን ነጻ ትኬት ተጠቅማ ስታሽከረክሩ ይ ነጻ ትኬቱን ተጠቅሜ ሲታሽከረክር እንግዲህ ሰባ አራት ሺ ቢን ና ሰባት ነጥብ አንድ አምስት ዶላር ሰጥቶኛል። አንድ ነጥብ ዘጠኝ ይቀረኛል ዊዝድሮ ለማድረግ ይህንን ዊዝድሮ ለማድረግ ምንድ ነው ማደር ኢንቫይት ሰው ኢንቫይት ስናደርግ ትኬት ይሰጠኛል። በዛ ትኬት አሽከረክርን አንድ ነጥብ ዘጠኝ ስትሞላ ዊዝድሮ ማድረግ እችላለሁ ማለት ነው። ስለዚህ አዋዝን በፍጹም ልታልፉት አይገባም፣ መሞከር መቻል አለባችሁ። ይሄኛው ነው ወደ መጨረሻውና በጣም ቤስት የተባለው ሁሉም ከነዚህ አፖች እየተነሱ እየወጡ ፍልሰት፣ ኢትዮጵያውያን በብዛት ያሉበት አሪፍ ነገር አሪፍ አፕ መጥቷል። ያልጀመራችሁ በፍጹም ላይቭ ስትሪም አፕ እየሰራችሁ ይህንን አለመጀመር እጅግ በጣም ሞኝነት ነው። ምክንያቱም በርካታ ተጽዕኖ ፈጣሪዎች እየመጡ ነው ወደዚህ ምንድነው ይሄ አፕ የሚለውን እናያለን። ቪፕለይ ይባላል። ይሄ ቪፕለይ ፕሌት ያደረገው አምስት ነገሮች ነግራችኋለሁ። አንደኛ እንግዲህ 20 ኬ 10 ዶላር መሆኑ ሌሎች ጋር እንግዲህ 100 ኬ ነው 10 ዶላር ይሄ 20 ኬ 100 10 ዶላር ነው። ሁለተኛ ነገር ደግሞ የኢትዮጵያ ባንኮች መግባታቸው ሶስተኛ ነገር በፓርቲ ብቻ የሚሰራ መሆኑ ምንም የሚያጨናንቅ ነገር የለውም። አራተኛ ነገር ኤጀንትም ሆስትም መሆን መቻሉ አንድ ሰው፣ እነዚህና ሌሎች ተጨማሪ ዘርፈ ብዙ ጠቀሜታ አለው። ስለዚህ ምንድነው የምታደርጉ በዚህ ፎርም ሊንኩን ዲስክሪፕሽን አስቀምጥላችኋለሁ። ያንን ሊንክ ኮመንት ላይም አስቀምጣለሁ። ይሄን ሊንክ ገብታችሁ ስትነኩ ዳውንሎድ ታደርጉና አፑል እንዲ አይነት ፎርም ይመጣል። ያው እንደሌሎች ሁሉ በጉግል ትመዘገባላችሁ። ከዛ በመቀጠል ግን ፎርም ሲመጣላችሁ ይሄን ፎርም ምንድነው የምታደርጉ? የኤጀንት ስማችሁን ዋትስአፕ ቁጥራችሁን ጽፋላችሁ። ካንትሪ የሚለው ላይ ኢትዮጵያ የሚል ይኖራል ፈልጉ። ከሌላም ሌላ ሀገር የምታደርጉት ምንም ችግር የለውም። ሰብሚት ትላላችሁ። ጨረሳችሁ ጫራሳችሁ ኮንፊርም አድርጋችሁ ማለት ነው ኤጀንት ኦሬዲ ሆናችሁ ስለዚህ እናንተ ምንድነው የምታደርጉ ላይቭ ላይ የቪዲዮ ምልክት በመንካት ትገቡና የገባችሁ ቬሪፋይ ማድረግ አካውንታችሁን እንዳረሱ ማይ ላይ የሚለው ገብታችሁ ቬሪፋይ አድርጉ ከዛ ላይቭ ትገባላችሁ ቀጥታ ላይቭ ገብታችሁ ለሶስት ሰዓት መቀመጥ ትችላላችሁ ለሀያ ደቂቃ ተቀምጣችሁ ብትወጡና በኋላ ቆይታችሁ ደግሞ አሁን ባይመቻችሁ ለ ደቂቃ ብትቀመጡ ይዝላችኋል ሁሌ ማታ አንድ ሰዓት ሰዓት ስለሚቀይር አንድ ሰዓት ከመሆኑ በፊት 3 ሰዓቱን የየቀኑን ታስክ በደንብ ስሩ። በደንብ ሰግጣችሁ እዚህ ላይ ብትሰሩ በእርግጠኝነት በደንብ በብር መስራት ሜክ ማድረግ ትችላላችሁ። ስለዚህ በደንብ ሁላችንም ሰግጠ ልንሰራው የሚገባ ምርጥ አፕ ነው። ሁሉም ኢትዮጵያ እንደምታዩት እዚህ ጋ እንግዲህ በርካታ ኢትዮጵያውያን ወደዚህ አፕ እየጎረፉ ነው ከሌሎች ላይ። ስለዚህ ይህንን መጀመር መቻል አለባችሁ። ቪዲዮ እንዳይረዝም ነው እንዴት እንደምትመዘገቡ ከአሁን በፊት ቪዲዮ የሰራሁታለሁ፣ እሱም ማየት ትችላላችሁ። ሊንክ ዲስክሪፕሽን፣ የሁሉን ቪዲዮዎች ሊንክ ዲስክሪፕሽን አስቀምጥላችኋለሁ። ቀደምም እንዳልኳችሁ እንግዲህ እኔ ዋትሳፕ ግሩፕ ጋር ብትመጡ ኢንቪቴሽን ማልሰራቸውን እሰጣለሁ። ለምሳሌ እነ ኤሚን አልሰራም አንስቸዋለሁ፣ ኢንቪቴሽኑ። ምክንያቱም እንደነገርኳችሁ ከበር ፎቶ ስላልተቀበለኝ፣ ሁለተኛ ነገር ደግሞ ኤግዛምን በደንብ እየሰራውበት ስላልሆነ እሱንም እየሰራችሁ በደንብ ያላችሁ ሰዎች ኢንቪቴሽን እሰጣችኋለሁ። የእናንተን ሊንክ ዲስክሪፕሽን ላይ አስቀምጣለሁ። ስለዚህ ዋትሳፕ ግሩፕ ጋር ብትመጡ ላይቭ ስገቡ እናንተ ቪዲዮችን እኛ ጋር ሼር ማድረግ ትችላላችሁ። እንመጣለን አብረን በጋራ እየተጋገዝን እየተመካከር እናድጋለን። እንግዲህ የዛሬ ቪዲዮ ይህን ይመስላል። ፕሊስ ላይክ እና ሰብስክራይብ ማድረግ በፍጹም በፍጹም እንዳይረሳ። ቴሌግራም ቻናል ሊንክ ዲስክሪፕሽን አለላችሁ። ጥያቄ፣ ሀሳብ፣ አስተያየት ማንኛውንም አይነት ነገር አፑን በተመለከተ የምትፈልጉትን ነገር መረጃ፣ መጠይቅ ኮመንት ላይ መጻፍ ትችላላችሁ። የዛሬ ይህን ይመስላል። ባይ ባይ።